ሰላምና መረጋጋት እየተረጋገጠ በመምጣቱ መደበኛ ስራዎችን እያከናወኑ መሆናቸውን የፍኖተ ሰላም ከተማ አስተዳደር ነዋሪዎች ተናገሩ። ሕብረተሰቡ የተገኘውን ሰላም ለማስቀጠል የድርሻውን እንዲወጣ ከተማ አስተዳድሩ ጠይቀዋል። ንጉሥ ስንታየው በምዕራብ ጎጃም ዞን ፍኖተ ሰላም ከተማ ግጭት በነበረበት ወቅት ተንቀሳቅሶ ለመስራት ይቅርና ከቤት ወጥቶ ለመመለስ አስቸጋሪ እንደነበር ነዋሪዎች ይናገራሉ። በተለይ በቀን ስራ የሚተዳደሩ ሰዎች ኑሯቸውን ለመምራት ተቸግረው እንደነበር ነዋሪዎች አንስተዋል። ያየነውን ስቃኝ እኔና እግዚአብሔር ነው። ሁለት ልጆች አሉ። ልጆች ሽንት ቤት እንዳይሄዱ በአልጋ ስር ሁለት ደብጫቸዋለሁ። ተንቀጥቅጭ ሁለት ልጆች አሉ። በዛን ሰዓት ልጆች ቆሎ ቆሎችን ሰጣቸው ማጥቻ ተቸግር ያለው በጣም የሚያስፈራ በጣም የሚያስጠላ ጊዜ ነበረ። ከአንድ ዓመት ተኩል በላይ ነው የሆነ አሁን የሰላም እጦት አጋጥሞናል። አንጻራዊ ሰላም አለ አሁን ከአንድ ዓመት በፊት በተለይ ከነበረው አሁን ላይ መሻሻሎች አሉ። የሰላም ሁኔታው ከጊዜ ወደ ጊዜ እየተሻሻለ በመምጣቱ የልማት ስራቸውን እያከናወኑ መሆናቸውን ነዋሪዎች ተናግረዋል። በዚህም ተቋርጦ የነበረው የመማር ማስተማር ስራ እየተከናወነ ነው ብለዋል። ህብረተሰቡም፣ ተማሪዎች፣ መምህራን ላይም የተሰጠው በየስብሰባው ግንዛቤ ፈጠራት ስራ ተሰርቶ ሰላም መሆኑን ተረጋግጧል። አሁን ምናልባት ዘግይቶ ያልቀረ ተማሪ ካልሆነ በስተቀር እስካሁን ያለው ባለበት የቀጠለ እየሰፋ መጣ። አሁን ፈተና ላይ እንደሆነ እያየን ስለሆነ በጣም ደስ የሚል መሻሻል አይተናል። መስራት እንደልብ አለ። በጣም ጥሩ ነው። ተማሪዎች በተለይ እኛ ተማሪዎች ትምህርት በማቋረጣቸው ወላጆች በጣም ተቸግረው ነበር። ተማሪዎች ደግሞ የሚያሳልፉበት ጊዜ ቦታ አተው ነበር። ግን ትምህርት በትግል ያላቋረጠ ስብሰባ ማድረግ መስዋዕትነትን በመክፈል ሶስት ጊዜ ተቋርጦ በአራተኛው በቆራጥነት ያው ትምህርት ተጀምሮ ተማሪዎች እየተማሩ እንግዲህ አሁን ለፈተና ላይ ቁጭ ብለዋል። የጸጥታ መዋቅሩን መልሶ በማደራጀት ከመከላከያ ሰራዊት ጋር በጋራ በመሆን የተፈጠረውን ሁለንተናዊ ቀውስ መቀልበስ መቻሉን የገለጹት ደግሞ የፍኖተ ሰላም ከተማ አስተዳደር ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ አዱኛ መስፍን ናቸው። የጸጥታ መዋቅሩ ከኅብረተሰቡ ጋር በመቀናጀትና በተከታታይ ውይይት በመካሄዱ የሰላም ሁኔታው እየተረጋጋ መምጣቱንም ተናግረዋል። ተከታታይ የሆነ ውይይት ስናካሄድ በዚያን ልክ ማህበረሰባችን ከጎናችን እንዲሆን አድርገናል ማለት ነው። አሁን ላይ በሁሉም ቀበሌዎች ላይ በሚባል ደረጃ በአራቱም ከተማዎች ላይ ማህበረሰባችን የነበረውን ችግር ከግምት ውስጥ ባስገባት ትምህርት ቤቶችን መጠበቅ ጀምሯል። ትምህርት ቤቶች እራሱ ማህበረሰቡን የሚጠብቁ የግል ታጣቂው ተደራጅቶ አካባቢን ይጠብቃል። ሚኒሻው ተደራጅቶ አካባቢን ይጠብቃል። የሰላም አስከባሪውና ፖሊሱ በተመሳሳይ የአካባቢውን የጸጥታ ሁኔታ በሚገባ እየተከላከለ እያጠቃ ባለበት ሰዓት ላይ ማህበረሰባችን ከጎኑ ሆኗል። ባለፈው ዓመት ትምህርት ቤቶች ሙሉ ለሙሉ ተዘግተው የነበሩ መሆናቸውን ያነሱት አቶ አዱኛ በከተማ አስተዳደሩ አሁን ላይ ከ11 ሺህ በላይ ተማሪዎች ትምህርታቸውን እየተከታተሉ ነው ብለዋል። ሕዝባችንም አግዞን የጸጥታ መዋቅራችንም አደረጃጀት ፈጥረን አደረጃጀት ፈጥረን ከማህበረሰባችን ጋር በማድረግ አሁን ከ11 ሺህ በላይ ተማሪ እየተማረ ነው የሚገኘው ማለት ነው። በምንም ይሁን በምንም የፈለገው ነገር ቢፈጠር ማህበረሰቡ አሁን ይሄን ያዳምጡ ስራ መስራት ነው የሚፈልገው ኑሮውን መቀየር ነው የሚፈልገው ልጆቹ ማስተማር ነው የሚፈልገው፣ በሰላም ወጥቶ በሰላም መግባት ነው የሚፈልገው። በተከናወነ የህግ ማስከበር ስራ ተደራጅተው ዝርፊያ ሲፈጽሙ የነበሩ አካላትን በቁጥጥር ስር መዋል መቻሉንም ገልጸዋል። ህብረተሰቡ እያደረገ ያለውን ትብብር አጠናክሮ ማስቀጠል እንደሚገባውም ኃላፊው ጠይቀዋል።